ሰላሙ አለይኩም ወረህመቱላሂ ወበረካቱ፣ እንዴት ናችሁ? ሰላም ሁሉ መልካም ክርስቲያን ወገኖች ሆይ ያላችሁ በሰላምታ ይደርሳችሁ። እንግዲህ ዛሬ ቅውጥ ያለ አረቢያን መጅሊስ እናያለን ማለት ነው። 108790 ብር የተሰራ ያው 108000 ብር በሉት እና የተሰራ አረቢያን መጅሊስ ነው ማለት ነው። እኔና ፋጡሚ እናሳያችኋለን። 108000 አረቢያን መጅሊስ 30 ሁለት ቴክነስ የምታየት ማለት ነው። 32 ቴክነስ ነው ቦንድድ፣ በቦንድድ ነው የአዲስ አበባ ቦንድድ። እንደው አደራችሁን አደራችሁን እኔ ሶፋና እነዚህ አረብያ መጅልሱ ስታሰሩ የኮምቦልቻ አረብያ መጅልስ እንዳታሰሩ። የኮምቦልቻ ማለት የኮምቦልቻ እንትን አለ ቦንድድ፣ እሱን አደራችሁን። ከአዲስ አበባ የመጣ መጅልስ አለ እሱን ነው ማሰረት ያለባችሁ ቦንድዱ ማለት ነው። ቦንድዱ ከአዲስ አበባ ነው መምጣት ያለበት። የኮምቦልቻ ፋብሪካው ውሃ አይችልም። ይፎረፎታል እሱን አድራችሁ እንዳታሰሩ እላችሁ ነው። ማንኛውም በታሰ ማንኛውም ሰው ስታሰሩ የአዲስ አበባው ቦንድር ነው ወይ ቃል ገባልኝ ምናምን ብላችሁ ነው ማሰራት ያለባችሁና ይሄ የመጅልስ እንግዲህ ቁጥ ያለ መጅልስ ነው። ወላሂ ማሻአላህ ነው፣ በጣም ያምራል ከምነግራችሁ በላይ ደስ ነው የሚለው። እንደምታዩት 108 ሺህ ነው የፈጀው። 30 ትክነስ ነው ከታች ጌጦ ያለበት ሀያ ትክነስ ወደ ላይ ደግሞ 12 ቴክነስ አጠቃላይ 32 ቴክነስ ይሆናል ማለት ነው። እና በጣም ምርጥ ነው። ያው እንደ ሶፋ ነው። ቁመቱ ቆንጆ ነው። በጣም ያምራል። እኔ ወድጄዋለሁ። እርዝመቱ ደግሞ ሜትሩ 8 ሜትር ነው። በአንድ ካሬ የሚሰራው በ14000 ብር ሂሳብ ነው የሚሰራው ማለት ነው። አንድ ካሬ በ14000 ብር ሂሳብ በጣም ነው ደስ የሚለው። ወላሂ ያምራል። ማዘዝም የምትፈልጉ በዚህ ቁጥር ገቡና ይቺ ጀግና እህታችን ሶፋ ያሰራችሁ ከዚህ ነው። እኛም እናሳርላችኋለን ማለት ነው እና ሁላችሁም ረጋ እያላችሁ በወረፋችሁ እናሳራላችኋለን። እና ደስ የሚል ነው በጣም ያምራል። ቤት ለአሁን ይሄ ገጭ ሲል ምን ያክል ውበት እንደሚኖረው ቤታችሁ። በጣም ነው ደስ የሚለው ሰሚያዊ ነው። ይሄን ያክል ቆሻሻ የሚይዝ አይደለም፣ ቆሻሻ የመቻል አቅም አለው። ደስ ይላል ያምራል። እና እናንተስ እንዴት አያችሁት? በጣም ቆንጆ ነው። እኔ በጣም ነው የተመቸኝ ሁሉ ላይ እና የት ነው የምትገኘው? ቁጥርህን አስቀምጥ ምናምን ለምትሉኝ እዚህ ቁጥር ስክሪን ላይ በምታየት ቁጥር ስክሪን ላይ ኮሜንት ላይም እናስቀምጥላችኋለን። በዛ ሰረት እየገባችሁ ማዘዝ ትችላላችሁ ማለት ነው እና ሀበይብ እንግዲህ ሁላችሁንም እንደነገርኳችሁ ስታሰሩ ይሄን ነገር በጣም ጥንቃቄ በተሞላበት ነው ማሰራት ያለባችሁ። እንደዚህ ይህን ያክል ወጪ አውጥታችሁ በወንድዱ ላይ ችግር ካለ ሁለተኛው ከሆነ የኮምቦልሻው ፋብሪካ ከሆነ ኪሳራ ነው የሚገጥማችሁ። ምንም ነገር ስትቀመጡበት የመፈርፈት አቅም አለው ይፈረፈታል። ውሃ ሲፈስበት ለራሱ እንደዚህ መቋቋም አቅሙ ይለያያል። እና የአዲስ አበባው ወንድድና ወይ ብላችሁ መጠየቅ ይኖርባችኋል፣ ስታሰሩ ማለት ነው እና ሀባይብ እንግዲህ አንዳንድ ጀግናቶች አሉ። በቃ ለቤታቸው እንደዚህ የቆሙ ማለት ነው። እና ብቻ ማመዛዘን ነው። ከሶፋና ከፍራሽ መፈረሻ ከአረቢያ መጅልስ የቱ ይሻላል የቱ ዋጋ ይሻላል የምትሉኝ ደግሞ እመልስላችኋለኝ። ምክንያቱም ዋጋ ሂሳብ ሰርታችሁ ነው መሰራት ያለባችሁ። አሁን ሶፋ አሁን ሰሞኑን አሳያችኋለሁኝ በ50 ሺ ብር የማሰራው ሶፋ አለኝ። እሱንም ታዩታላችሁ። ይሄ 108 ሺህ ነው የፈጀው። ይሄንንም እንደምታዩት ነው። ውበቱ ብቻ ሁሉም በቃ አይጎዳም። ያው 100 ፍራሽ ራሱ 12 ፍራሽ እንደዛ እስከ ፍራሹ አስተት ራሱ ምናምን ስታስቡት ወደ 35 ሺህ ምናምን ይሄዳል ፍራሹ ማለት ነው። ደግሞ ይሄም ያው ልዩነቱ እንዳይታላችሁ የ70 ምናምን ሺህ ብር ልዩነት አለው። ግን ይሄ የዘላለም እቃ ነው ቢሆንም እና እንግዲህ ሀባይብ ሁላችሁንም አመሰግናለሁ። ማስገዛት ማዘዝ ለምትፈልጉ ኦርደር ማድረግ ሌሎች እቃዎች አሉ የምትፈልጉት፣ እናደርሳለን የትም ሀገር። እኛ ቀስታነን ያለ ነው ከላላ ልጓማ ገነቴ መካነ ሰላም ውግድ እስተ ቦረና በዚህ ደግሞ ሀይቅ ጃማ ደጎሎ ታንታጅባር ድረስ ሁሉን እናደርሳለን። በኮመንት ዋትሳፕ ኢሞ ታገኙናላችሁ። እኛን ማግኘት ከፈለጉ ሌሎች አጭበርባሪ ስላሉ እባካችሁ ሳጠንቅቃችሁ በኢሞ ላይ ወይም ዋትሳፕ ላይ የደወላችሁ ድምፃችሁን ስሙ፣ ፋጥማነሽ ወይም ሙሐመር ነህ በሉን እና ድምጻችን ታልሰማን ምንም ያክል ገንዘብ ለማንም እንዳታስገቡ ለማንም። እኛን ማግኘት የምትፈልጉት በዚህ ቁጥርና ቁጥር ብቻ ነው። እሱንም ዋትሳፕና ኢሞ ነው። ቴሌግራም ምናምን አንመልስም።